እንደወደድካት የነገርካት ሴት እንደማትፈልግህ ከነገረች በቃል እንኳን ባትነግር፣ ድርጊቶቿ እንደማትፈልግህ ካሳየግ ፍቅረኛዬ ብለህም የጠራሃት ሴት ልትሆን ትችላለች። በድርጊቶቿ እንለያይ ወይም ለአንተ ያላት ስሜት ሲያበቃ የምታሳይህ ምልክቶች አንተ ጋ ከደረሱ ምንድን ነው ማድረግ ያለብህ የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። ወንድ ልጅ ሁሌም ቢሆን ነው የምላችሁ ደካማ ቢለውም ቃል ወይም ታይትል የሚሰጠውም ወይም ጃጅመንት በሉት ከማህበረሰቡ የሚሰጠው ሲምፕ የሚለውን ቃል ሁሉም ሰው የሚጠቀሙበት ምክንያት ሪያክት የሚያደርግበት መንገድ ነው። በሴት ሊሆን ይችላል፣ በኑሮ ሊሆን ይችላል፣ በላይፍ በእያንዳንዱ ነገር ህይወት ውስጥ የሚመጣበትን ቻሌንጅ ሪያክት የሚያደርግበት መንገድ ነው። ያችን ደካማ የምትለዋን ቀን ወይም ተራ የሚለውን ቃል የሚያሰጠው ፍቅር ደግሞ በጣም ደካማ ከሚያደርጉን ነገሮች ውስጥ አንዱ ነው። አፍቅርሃት ላይሆን ይችላል ወይም የእሷ ህይወት ውስጥ መኖር አሊያም የእሷ ፍቅር አለመኖር ጎሎብህ አይደለም። በእርግጠኝነት እቺ ሪጀክት መደረግ አልፈልግህም መባል ወይም ከዚህ በኋላ እንለያይ የሚለውን ቃል እሷ መጀመሪያ ማለቷ ሊሆን ይችላል ህመም ውስጥ የከተተ ያንን ህመም ደግሞ አንድል የምታደርግበትን ወይም የምትቋቋምበት የምታልፍበትንእና የዛን ህመምን የመልስ የምትህን በተረጋጋ ስሜት ካላዘጋጀኸው እመነኝ፣ በእርግጠኝነት አሁንም የፈራኸው ቃል ወይም ተራ ወይም ደካማ የሚያስብልህን ታይትል ትይዛለህ። ስለዚህ ጠንቃቃ መሆን አትሊስት ኢጎ ቢጎዳ ነው እንጂ እሷ አሸናፊ እንደሆነች እንዲሰማት ልክ እንደሆነች እንድታስብና ምናልባት ደግሞ ያልገባት ያልተገለጸላት ስሜት እንኳን ለአንተ ካላት ይቅርታ እንዳጠይቀ እንዳትመለስም መንገድ ትዘጋባታለህ። ስለዚህ ምን አይነት የመልስ ምት እንዴት ነው ሪያክት ማድረግ ያለብን፣ ወይም ሴት ልጅ የሚገባት ምን አይነት መልሶች ናቸው እንደዚህ አይነት ፖዚሽን ላይ ያስቀመጠች ሴት ለሚለው ነው እኔ መልስ ይዤልህ የመጣሁት። ሀይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ እዚህ ቻናል ላይ። ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ እናካፍላችኋለን። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ አድርጉ። አብራችሁም የደወል ምልክቱን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ፣ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንድ ሴት ካንተ መለየት ከፈለገች ያንን ካወቅ ከነገረች እንዲሁም አልፈለግም ካለች ተቀበለው። መቀበል ካልቻልክ ወንድነት ከያዘ ማሰለ ሆነች ነው ካልክ የምትሄደው ርቀት በጣም ረጅም ነው የሚሆነው። በዛ ላይ ደግሞ ለምን የሚለውን ጥያቄ ፍለጋ ለምን ትሄዳለህ? ለምን የሚለው ጥያቄ እኮ ግልጽ ነው። አልፈለገችም ወይም መለየት ፈልጋለች ይሄንን አክሴፕት ካላደረክ መፍትሄ አታገኝም። እንዲ አንቺ ምንድን የምታወርን የፈለግኩት መፍትሄ ነው። ምን ላድርግ፣ እንዴት እንድትወደኝ ላድርጋ፣ አሊያም ወይም እንዴት ልርሳት የሚለው ነው አይደል? አንተ መፍታት የምትፈልገው። መጀመሪያ ያለህበትን ሲቹዌሽን ማመንና መቀበል መቻል አለብህ። ማመን እና መቀበል ካልቻልክ፣ መረዳት ካልቻልክ፣ ወይ እውነታው ይሄ ነው ካልካልክ፣ ወደ መፍትሄው አትሄድም። ግን አክሴፕት ካደረክ እመነኝ፣ ባትፈልግህ እንኳን የእውነት ከሆነ አንተን አለመፈለግ ወይም መለያየት የፈለገችው ሌላ ከዚህ በኋላ የምናነሳቸው እንደ መፍትሄ የምጠቅስልን ነገር አፕ ላይ ስታደርግ ወይ ትራሳታለህ በእርግጠኝነት ወይ እንድትመጣ ታደርጋታለ። ስለዚህ በሁለቱም መንገድ አሸናፊ የምትሆነ አንተ ስለሆት ለውሳኔ ኦር ለሌላ ምድል ተጠቃሚ አንተን የምትሆነው እሷ አይደለችም። ነገር ግን ወንድነት ኢጎ ከበለጠብህ ማ ስለሆነች ነው ከማ ትበልጣለች ብለህ የምታደርጋቸው ነገሮች በሙሉ መልሰው አንተን ዋጋ ያስከፍለዋል ለእሷ ፍቅር በተለይ ጠንካራ ከሆነ በእርግጠኝነት ነው። ነገር እያንዳንዱ የምታደርጋት ነገሮች እሷን አንተ ላይ እንድትጨክን እያደረገች ያለችውን እየተናገረች ያለችውን ወይም አለመፈለጓን አጉልታ እንድታሳይ በድፍረትም በንቀትም እንድታደርገው ታደርጋታለህ። ዊኖ አደለ ምን እንደሚያስደርገን አለመፈለግ የሚለውን ወይም አልፈልግህም የሚለውን ወይም ተቀባይነት አለማግኘት በማናቁ ባልገባን ነገርን ሰዎች ከአጠገባችን መራቅ ሲፈልጉ የሚመጣው ስሜት ወይም እኛ ጋር ያለውንነት ለማስረዳት በሄድን ቁጥር የምናደርገው ነገር ኦቬስ ነው። መደወል፣ ማሳደድ፣ ማስለመን እነዚህ እሷን ደረቷን እንድነፋ ቲቪተኛ እንድትሆን ጨካኝም ደፋርም እንድትሆን አንተ ላይ የምታደርገው ነገር በነፃነትና ልክ ነኝ በሚለው እንድታደርግ ታደርጋለች። ያንን እድል አትስጣት። አንተ የምትችለው ብቸኛው ነገር ራስህን እረፍ ማለት ነው። ይሄ ነው ሁኔታው። ይሄን ተቀብለ ምን ማድረግ አለብህ? ከኔ ጋር ቆይ። ሁለተኛው ትኩረትን ዴፊኔትሊ ከእሷ ላይ ማንሳት ነው ይሄ ነው የሚረዳክ አንድን ሴት አልፈልግህም እንዳለችው ወይም እንለያይ እንዳለች አክሴፕት ካደረግ ያለህበትን ሁኔታ ግልጽ ካደረግ በኋላ መፍትሄ ነው የሚያስፈልግ ከመፍትሄቶቹ ደግሞ አንደኛው አቴንሽንን ማንሳት ስለሷ ሪቲንክ ከሚያደርግ ወይም ከሚያስደርግ ነገሮች ጨምሮ ማለት ነው ይሄንን እድል ለእሷ ነው መስጠት ያለብህ ልክ አቴንሽንን ከእሷ ላይ አንስተ ወደ ራስ ላይ ሽፍት ስታደርግ አዲስ ነገር መሞከር ላይ ከጓደኞች ጋር ወደ ሆነ ቦታ ሊሄድ ይችላል። አዲስ መጽሐፍ ማንበብ ሊሆን ይችላል። በፍጹም የፍቅር ሙቪ መሆን የለበትን። የፍቅር ሙዚቃ፣ የእሷን ሂስትሪ ገብቶ ማየት፣ ሶሻል ሚዲያ ላይ እሷን መከታተል፣ ምን ፖስት አደረገች፣ ስለሷ ሁለት ሶስት ደቂቃ ስልክ ላይ የምታጠፋ ከሆነ ሪቲንክ ታደርጋለች። እልል ሊሆን ይችላል። እንደዚህ ላደርጋት ሊሆን ይችላል። እሷ ከማን ልትበልጥ ትችላለች? ዋ ጥላቻም ሊመስል ይችላል። ዋቴቨር ግን ለእያንዳንዱ ነገር ስለ እሷ እንድታስብ ከሚያደርግህ ነገር ላይ ሽፍት ማድረግ መቻል አለብህ። ያንን ስራ ነው መስራት ያለብህ። እሷ ናት ሪቲንክ ማድረግ ያለባት ስላቀረብክላት ኦፈርም ሊሆን ይችላል ፍቅረኛዋ ሆነ ስላሳለፋችሁት ነገር እሷ ናት ማሰብ ያለባት እንጂ አንተ አደለም። ያንን እድል ደግሞ መስጠት የምትችለው ኢነርጂህን ወደ ራስ ስታመጣ ነው። ህልም የለህም፣ አላማ የለህም፣ ጓደኞች የሉህም፣ ሰፖርቲቭ ሲስተም የለህም፣ ስራ የለህም እነሱ ላይ ትኩረት ማድረግ ኢነርጂህን፣ ጊዜህን፣ ፍላጎትህን የምትወዳቸው ነገር የምትወዳቸው ሰዎች ላይ በጠፋ ቁጥር ከእሷ ይነሳል። ደን እሷ ሰው አደለችም። እንኳን አቴንሽን የሰጣትን ሁሌም የምላችኋለው በጣም አቴንሽን ደካማ ጎናችን ነው። እንኳን ፍቅሩን የሰጠንን ወንድ ይቅር እና ዝም ብሎ በመንገድ ላይ አንድ ቀን የለከፈን ወንድ በማግስቱ ካለከፈን ስለሱ ማሰባችን አይቀርም። ይሄ ድን ስለአንተ ሪቲንክ እንድታደርግ የሚያደርገው እሷን እንጂ አንተ ስለሷ ቁጭ ብለህ የማይረባውንም አብራችሁ ስላሳለፋችሁትም ነገር ሊሆን ይችላል። ስለሳየች ሪያክሽንም ሊሆን ይችላል። በጥላቻ ይሁን በጥሩ፣ በኔጋቲቭም በፖዘቲቭ ስለ እሷ ማሰብ እንድታቆም የሚረዱ ነገሮች ላይ ማድረግ አክሴፕት እስካደረግክ ድረስ የሚሰራው ይሄ እንጂ እሷን መከተል ከእሷ ጋር ለመጋባት እንዳልሆነ ማመን መቻል አለብ። እስቲ ሰፖርቲቭ ሲስተሞችን ተጠቀም። እንዴት ሽፍት እንደምታደርግ ወይ ትመጣለች ወይ እሷን ረስተ የራስህን የአማረውን ህይወትህን መቀጠል ትጀምራለህ። ውሳኔው ያንተ ነው። ሶስተኛ ወደ እሷ የሚወስድህን እያንዳንዱን መንገድህን ማጠር መዝጋት መቻል አለብን። ወደ እሷ የሚወስድህ ልብ ውስጥ ያለው ናፍቆት ሊሆን ይችላል። ወደ ሷ የሚወስድህ ልብ ውስጥ ያለው ንዴት እልህ ሊሆን ይችላል። ጥያቄ ሊሆን ይችላል። ስለዚህ አንዳንዴ ይቅርታ ልብ ካለው፣ በተለይ አንዱ ወንድ ልጅ ይቅርታ ልብ ካለው በጣም ከወደዳት የመርሳት ነገር አለ። እስቲ ድሌ ልሞክር፣ አሁን ትንሽ ቀን ዝምሰላልኳል ልክ አንተ ስለናፈቃጥ አንተ ትንሽ ትንሽም ስለሷ መታስብ ከሆነ ሂድድ የሚል ግፊት፣ ደውልላት፣ ቦክስ አድርግላት የሚሉ ሀሳቦች ይመጣሉ። ከእነሱ ጋር ፋይት ማድረግ መቻል አለበት አንድ ወንድ ልጅ። እሷ ምን እንዳጣች፣ እሷ ምን ምን ላይ ስህተት እንደሰራች ሊቆጫት የሚችለውም ነገር ቢኖር ያንተ ሙሉ ለሙሉ ከዛ ቦታ መሄድ ነው፣ ከሀሳብ ጨምሮ። ሀሳብ እሷ ጋር ከሆነ ሺኖ በቃ በሆነ መንገድ ፊልት አደርጓለች። ሀሳብም ሙሉ ማድረግ አለበት። ሁለት ሳምንት ሶስት ቀን አራት ቀን ከቆየ በኋላ ልትናፍቅ ትችላለች። የምሬ ነው። እንደሆኑም ናፍቆት ራሱ ጠፍቶ እስቲ ዝም ብለህ አሁን ድፍረቱን ነው ረስታሃታል እኮ አናግራት እስቲ፣ እንዴት እንደዚህ እንዳደረገች ጠይቃት ይልሃል። ስለዚህ ራስን ለማብራራት ሊሆን ይችላል። ምን ተፈጠረ ለምን እንደሆነ እኮ ትቸዋለሁ እስቲ ዝም ብለሽ ንገሪኝም ለማለት ፍሬንድ ለመሆንም ራሷ በቃ ይቅርታ አድርጌ ለፈት ብቻ ፍሬንድ ሊሆን እስቲ ከሷ ጋር የሚሉንም ሀሳብ ሊሆን ይችላል አብዳልተ ወደሷ አንዳ በቃ እንዳትሄድ። ወደ እሷ የሚወስድህን የትኛውንም ትዝታ በለው፣ የትኛውንም ፍላጎት በለው፣ የትኛውንም ዝም ብሎ ግንኙነት በለው፣ ጀስት ለማናገር ነው ከሚለው ሀሳብ ጋር ፋይት ማድረግ መቻል አለብን። ፋይት ማድረግ ካልቻልክ ከነዚህ ሀሳቦች ጋር ዞሮ ዞሮ የመጀመሪያው ፓርት ላይ ያመጣሃል። ምክንያቱም አሁንም በሄድክ ቁጥር እሷ ጋር አንድ ምልክት ባሳያት ቁጥር ምናልባት ሪቲንግ እያደረገች የነበረችዋ ልጅ ልትሆን ትችላለች። ወይ ልጅ በቃ አክሴፕት አድርጓ ምን ትቶኛል ብላ ያመነች ልጅ ትንሽ ፍንጭ ስታገል ውይ፣ አልተወኝም እንዴ የረሳኝ መስሎ ነበር እኮ ብላ ማሰብ የጀመረችውንም ነገር ካለ ገደል ትከተዋለ። ድጋሚ አሸናፊነትህም ገደል ይገባል። እሷም መምጣት የምትችልበትን እድል ገደል ትከትታለ። ሙሉ በሙሉ ምን መሆን አለበት? ኖ ኮንታክት መሆን መቻል አለብን። ወደ እሷ ከሀሳብ ጀምሮን ያውራስ ከድርጊት ድረስ ወደ እሷ ወደ ከሚወስድ ነገር ራስን ብሎክ አድርግ። እሷን አደለም፣ እሷን ብሎክ አታደርጋት። ህይወትህ አዲስ ነገር እየሞከርክ እንደሆነ እየተለወጥክ እንደሆነ እንዳማረበት ትይ፣ አንዱ የሚያመጣት እሱ ስለሆነ ውሳኔው በአንተ ላይ ቢወሰንም ማለት ልቀበላት አልቀበላት የሚለው ስለዚህ ከሀሳብ አንስቶ እስከ ድርጊት እስከ ፍላጎት እስከ ይቅርታ ባይነት ጭምር ወደ እሷ የሚወስድህን መንገድ ምን ማድረግ አለብህ ማጠር መቻል አለብህ። አራተኛው ሴት ልጅ ከአንተ መለየት ከፈለገች እንለያይ ካለች አምትወዳትም ሴት እንደማፈልግ ካሳወቅች በኋላ አንተ ላይ ማየት ሰለል ነገሮች ነው መናግረ። ምክንያቱም አንተ ላይ የምታያቸው ነገሮች ስለ አንተ ነገሮች ወይም ስለ የሚደርሳት ኢንፎርሜሽን ሴት ልጅ አንተ እንዲፋይን የምታደርግበትን ወይም አንተ ለሷ የሰጠሃት ቦታ፣ በእሷ ምክንያት አንተ ላይ የደረሰው ወይም የሆንከው ነገር እሷን፣ አስተሳሰቧን፣ ፍላጎቷን፣ እያንዳንዱን ነገር አንተ ከምትፈልገው ውጪ ስለሚያደርገው ነው። ስለዚህ የመጀመሪያው ማዘን ሊሆን ይችላል። ሀዘንህን ግን በፍጹም እንድታይ እንዳትፈቅድላት እንድትሰማ ማትፈቅድላት፣ እንደ ወንድ አትዘን አታልቅስን አልቀስ ነው አልቀስ ካለብህ፣ ጩ መጮ ካለብህ፣ ማውራት ካለብህ ከሰዎች ጋር ሳይሆን ይህም ቤስት ፍሬንድህንም እንዳታም ነው። በጆርኒ በቃ ጻፍ፣ ድብን አርገህ ጽፈ ቀደህ ጣለው። ስልክ ፎቶዋ ምናምን ካለ ደልተው ፍላጎት፣ አሁን ለእሷ ያለ ፍላጎት እምቢ ስትልን ካዝኖ ከፍቶክ ሂስትሪ ላይ በዛ ላይ መጽሐፍ የሆነ ነገር ሼር ማድረግ የሀዘን ወይም የሆነ ልቡ የተሰበረ ወንድ ጽሁፍ ፌስቡክ ላይ እንትን ማድረግ ሼር ማድረግ፣ ላይክ ማድረግ ምናምን እነዚህ ባይ አትከታተለኝ ብለህ እንዳታስብ እያንዳንዱን እንቅስቃሴ ውሎህን በተለይ ሶሻል ሚዲያ አይደለ ራሳችንም ምንገልጽበት ሳንደዋወል እንኳን የተገናኘን እኮ መስለን አክቲቭ ሆነን ከመተያየታችን የተነሳ እያንዳንዱ እንቅስቃሴ ኢንፎርሜሽን አላት። ስለዚህ ደስተኛ የሆነ በሷ አለመኖር ህይወት ውስጥ ወይም የሷ ፍላጎት እሱን ምንም አይነት ተጽዕኖ ውስጥ እንዳልከተተው አትሊስት እንዳታይ እንዳሳራ እና እንዳታቅ ማድረግ መቻል አለብ። ሴት ልጅ ይሄን ካወቀች እንዳልኩ የአሸናፊነቱም ሊሆን ይችላል እሷ ለአንተ ያላትን ስሜት የማወቅ እድል ራሱ በዜሮ ታባዛለህ። መጠንቀቅ መቻል አለብህ። ቀጥል። ጠንክር፣ ስራክ ላይ ህይወት ላይ ጠንክር። ደስተኛ ሁን። ደስተኛ የሚያደርግ ለእሷ ያለ ስሜት ነው። እንዲ የእሷ የስሜት ጥገኛ መሆንህን ማውቋ ምን ጥቅም አለው? ተምሳ ያዝናል እንኳን የሚወደውን ሰው ጀስት ኖርማል የሆነውን ሰው ከህይወቱ ሲወጣ ወይም በዛ ሰው አለመፈለግ የሆነ ህመም ሊሰጥ ይችላል ግን እዛ ውስታ ካርገ የምትቆይ እንደወቅ እንዳታቅ ነው ፖይንቱ ካወቀች አሁንም አቴንሽንም ፍላጎትም እንዳልተቀበልክ ምናምን ያስባለች ታስባለች ምንም ለውጥ አያመጣም የኔም መለፍለፍ ያንተም መስማት ኦር እንደዚያ ኬዝ ውስጥ ላላቸው ልጆች መፍትሄ አይሰጥም መፍትሄ የሚሰጠው ምን ማድረግ ነው ለእነሱ ላደረጉብን ላሰጡ ለነገሩ ለእያንዳንዳቸው ኔጋቲቭ ነገሮች እኛን ላልተስማማን ነገር በሙሉ ልክ እንደሆኑ በሀዘንና በመከፋት እንዳናሳያቸው፣ ደስተኛ ንሆን ላይፋችንን እንቀጥል። በሰዎች ስሜትን ወይ ሰዎችን ስለወደድን እነሱ ላይ ዲፔንድ አለመሆን። አንዳንዱ ደውሎም ስላላነሳች ልትናደር ትችላል። አልፈልግም ስላለች ምናም ተናደር፣ ተበሳጭ፣ ግን ከጊዜ ወይም ከታይም ወይም ከሆነ ጊዜ አታሳልፈው። ካለፈም እሷ እንዳታየው ተጠንቀቅ። አምስተኛውና የመጨረሻው ትክክለኛ እስካሁን ያህል ያነሷቸውን ነገሮች ለማድረግ ከወሰንክ የሚያስፈልገኝ ይሄ ነው ብለህ ካመንክ በሁለታችሁ መሀል የተፈጠረው አሁን ያነሳውት በቃ እንደማፈልግ ማወቅ መለያየት እንደፈለገች እያንዳንዱ ድርጊቶቿ ከነገረ ይሄ መረጃ ካለክ እና በቃ እኔ መቁረጥ ነው የምፈልገው የሚለውና ኦር ልመልሳትም የሚል ሀሳብ ካለክ ለሁለቱም ይረዷዋል። ካደረክ ነው ታዲያ መስማት ኦር ለሞክር ብሎ ሞካክሮ መቶ አይደለም እስከ ጥግ ድረስ መሄድ መቻል አለበት። ከዛ በኋላ ውጤት ይመጣል። አመንክም አላመንክም ውጤት ይመጣል። ወይ አሸናፊ ነው ምትሆነው። ምክንያቱም የእሷን ስሜት ከልብህ ታስወጣዋለህ፣ ሙቭ ታደርጋለህ። አሊያም እንድትመጣ ታደርጋታለህ። ሴት ልጅን በዚህ መሃል መረሳት የሌለበት አንድ ነገር አለ። ስትመጣ ዝም ብለህ አለመቀበል መቀበል፣ የመጀመሪያው። ሁለተኛው ደግሞ ረሷዋት ብለህ ከሄድክ በኋላ ጓደኛዋ ልሁን ምናልባት ስትመጣ በቃ እንደ ወንድም ምን እንደ እንደ ጓደኛ ምን እንላለን ባይዞ ያንልም እንደዛም ብትል ያንንም አለመቀበል ሙሉ ለሙሉ መሄድ መቻል አለበት። ከመንገድ ተቋርጦ ከመጣክ ያገረሻል ፍቅር ፍቅር አያገረሽም ብለህ እንዳታስብ። ደመልሰህ ከመጣ ስቲል እሷ የምታስበው አሁንም እንደምትወዳት ነው እንጂ አንተ እንደምታስበው ወይ ልትቶኛል እንደ ወንድሙ ምናምን ማየት ጀምሯል የሚል ሐሳብ ያላትም እንዳትሸወድ እንዳትሽወድ። ሁለት በሶስተኛው ደግሞ ማወቅ ያለባችሁ አንድ ሴት ልጅ ኦረዲ ለአንተ ያላት ስሜት ሲጠፋ የምታደርጋቸው ነገሮች ወይ መጀመሪያም ለአንተ የፍቅር ስሜት ሳይኖራት ሲቀር የምታደርጋቸው ነገሮች እንደሆኑ ልታቅ ይገባል። ስለዚህ ጄኔሬተር አይደለም፣ ከመሬት ተነስቶ የሚመጣ ስሜት አይደለም። ይሄን ስሜት ሊያመጣ የሚችለው የአንተ ቆራጥነት የአንተ ሕይወትህን መቀየር ራስ ላይ ማተኮር ለእሷ የሚገባትን አቴንሽን ሰታታል ከዚህ በኋላ እንደማሰጣት ራስን እንደምታከብር ማሳየት ነው። የዛኔ ከመጣችን ፍቅሯን የምትገልጽበት መንገድ የእውነት እንደሆነ ማረጋገጫ ሊስት ማድረግ አለብህ እንጂ በርህን እንዳከፍሰለ ተለወጥ ልትመጣ ትችላለች። ሳትወድ ማለት ሳታፈቅር፣ ለምን መጀመሪያ እምቢ አለች? ለምን ሸሸች? ወይም መለያየት ፈለገች? ምን አጥፍቻለሁ? የሚለውንም ሊስት አድርግ። ምንድን ነው የተፈጠረው? ከዚህ ግንኙነት ምን ተማርኩ? የሚለውንም ማወቅ መቻል አለብህ። እያንዳንዱ መረጃ ለአንተ ለልብህ ድህነት ስለሚሰጥ ነው። ወይም እሷንም ለመቀበል ምናልባት አንተም የሚያጠፋው ነገር ሊኖር ስለሚችል እሷን እንደዛ ያርቅ እሱ ማረብ ከዛ ነው ፍቅር የሚጀምረው። ዋጋ ሳትከፍል ኃላፊነቷን ሳታቅ ወደ ፍቅር ህይወት እንዳትገባ መምጣቷን እንዳልኩ እርግጠኛ ሁኜ ነው የምነግርህ። ወይ ጓደኛ አርገኝ ብላ ትመጣለች፣ ወይ እንደ እህት አርገኝ ብላ ትመጣለች፣ ወይም ማፈቀርኩ ብላ ትመጣለች። ካልመጣችም ያንተ አልነበረችም፣ ያንተም አትሆንም፣ ሆነ አታውቅም። ኬዝ ክሎስ። ሀሳቤን ከወደዳችሁት ከተቀበላችሁትና ከተመቻችሁ ለእኔ በላይ ጋሳውጥ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።